ደንበኞች በክፍለ ከተማው ቤቶች አስተዳደር ጽፈት ቤት እያገኙ ያሉት አገልግሎት ጥሩ እንደሆነ ገለጹ። የቂርቆስ ክፍለ ከተማ ኮሚኒኬሽን በቦታው ተገኝቶ አገልግሎት አሰጣጡ ላይ ምልከታም አድርጓል። ጽፈት ቤቱ በአሁኑ ሰዓት በዋናነት በቀበሌ ቤቶች ውስጥ የሚኖሩትን ውል የማደስ ስራ እያከናወነ ሲሆን፣ በቦታው ተገኝተን ውል ለማደስ የመጡ ተገልጋዮችን ስላገኙት አጠቃላይ አገልግሎትና አቀባበል ጠይቀናቸው ይህም ብለውናል። በጥሩ ሁኔታ ነው የተስተናገድ ነው። ያው የእኛ ችግር ነው እንጂ የእነሱ ችግር አይደለም። ያው ሰዎች ስንባል ትንሽ ግርግር ስለምፈጠር ነው እንጂ በጥሩ ሁኔታ፣ ጠዋት ተመዘገብን እንደመጣን። ከዛ እዚህ ስንገባ ስማችን እየተጠራ ወንበር ወንበር ያዘን። በዛ መሰረት እየተጠጋጋ ከፍረት መጣ እና እዛ አካባቢ ስንደርስ ያው 2018 የከፈለ ተብሎ አንድ አራት አምስት ሰው ሲቀር ቅድሚ ያገባል እንጂ በጣም በጥሩ ሁኔታ ነው የተስተናገድ ነው። ውል ዋዋል ነው የመጣሁት ሄድኩኝ፣ እዛ ጋ ነ ሂጅ ተባልኩኝ፣ በቃ ሰራሩ የሚጻፈውን ጻፎ ማተም አስመትቼ የወጣው ቤት ልዋል ነው የመጣሁት። ጧት ነው የመጣሁት። ሁለት ሰዓት ተምናምን ነው የገቡት። በዛ ሰዋት ስራ የተቀላጠፈ ጥሩ መስተናገዱን አያለሁ። ተደስቻለሁ። ቆንጆ ነው። በዚሁ ቢቀጥል ጥሩ ነው፣ ህዝብ እንዳይጉላላ። ትንሽ የሰው ብዛት አላሆን ያንን ደግሞ ትንሽ እንትን አርገው ቀነስ አድርገው ቢያስተናግዱ ጥሩ ነው ማለት ነው። በቀበሌ በቀበሌያቸው ቢያደርጉት ጥሩ ነው። የሶስት ቀበሌ ነው አሁን ያለው ስለዚህ፣ በየቀበሌው በየቀበሌው ነበር ተዝ ቀደም የምንስተናገደው። አሁን ደግሞ የሶስት ቀበሌ የአራት ቀበሌ ስለሆነ ትንሽ ብዛት አለ ህዝብ። ያንን ትንሽ እንትን ቢያደርጉት ጥሩ ነው ማለት ነው እንጂ ማስተናገሪያቸው ቆንጆ ነው። በወጣት የተገነባ ኃይል ነው በእውነት ነው ሙልክ። በጥሩ ሁኔታ አገልግሎቱን አግኝቻለሁ። እንግዲህ ሰው ብዛቱ ምንም ማድረግ አይቻልም። ድሮ በየወረዳችን ስንገለገል ነበረና ዛሬ ግን በየወረዳችን ቢሆንም ሁሉም ሰው በአንድ ጊዜ ስለሚመጣ በብዛት ስለምንመጣ ስራ እናበዛባቸዋለን ለእኛም ተራ እየበዛብን በፈለግነው ፍጥነት እንዳገኝማችንም እንጂ በተረፈ ሌላ ችግር የለውም። ቤቶች አስተዳደር ጽህፈት ቤት ኃላፊ አቶ ንብረት አሻግሬ በተቋማቸው የሚሰጠው አገልግሎት የተለያዩ ማሻሻያዎችን በማድረግ ለተገልጋዩ ህብረተሰብ የተቀላጠፈ አገልግሎት ለመስጠት ምቹ ሁኔታ መፈጠሩን ገልጸው አገልግሎቱ የተቀላጠፈ እንዲሆን አድርገናል ብለዋል። እኛ ከጀመርነ ብዙ ተከታታይ ቀናት ከጥቅምት 17 ጀምሮ በዚህ ስራ ላይ ነው ያለ ነው ውልና የውልድ ሰዓት ላይ ነው ያለ ነው ይህን የውልድ ሰዓት ስናደርግ የመጀመሪያ ስራዎችን ነው የሰራነው። በየወረዳው ከአደረጃጀቶች ጋር በመሆን ወረቀቶችን ለጥፈ ተራቸውን አስይዘን በተራቸው መሰረት እንዲመጡና ከመጡ በኋላም ያው እንደምታዩት ወንበር አዘጋጅተን እስከ መጨረሻው ድረስ ወንበር አዘጋጅተን በወረፋቸው መሰረት መስተንግዶ እየሰጠን ያለነው ማለት ነው። የመጀመሪያው ግን ምንድን ነው? ወረዳ ላይ ግንዛቤ ተፈጥሮላቸው መቼ መቼ ቀን መምጣት እንዳለባቸው፣ እያንዳንዱ ወረዳ መቼ መምጣት እንዳለበት ከወረዳም ደግሞ በጣም የሚበዛበት ቀበሌ ለምሳሌ 11 ቀበሌ 25 ቀበሌ የሚባላል አብዛኛው ሰው የሚበዛበት ማለት እሱን እየሰራ ነው ያለነው። በዚህ መሰረት መስተንግዶ እየሰጠ ነው ያለ ነው ዛሬ ማለት ነው። የጽህፈት ቤቱ ኃላፊ አያይዘውም ከ16 ሺ በላይ የመንግስት ቤቶችን የውል እድሳት አገልግሎት ለመከወን ለየወረዳው አገልግሎት የሚያገኝበትን መርሃ ግብር በማውጣት በተቀመጠው ስታንዳርድ መሰረት አገልግሎቱ እየተሰጠ ይገኛል ብለዋል። በጽህፈት ቤቱ እየተሰጠ የሚገኘው ተቀላጠፈ አገልግሎት እንዳስደስታቸው ለቂርቆስ ኮሚኒኬሽንም ተናግረዋል በአጠቃላይ ያለን ቤት 16232 አካባቢ አለ ከ16000 ውስጥ አሁን ወደ 3539 አካባቢ ደርሰ ነው ያ ምንድነው በቀን 200 ማክሲሙም እስከ 220 210 ድረስ እንመዘግባለን ማለት ነው እናዋውላለን ንግድ ቤት ላይ በቀን እስከ 15 እናዋውላለን። 1832 አካባቢ ንግድ ቤቶች አሉ። እነሱንም በቀን ቅድዘን እያዋዋልንና ገቢ እየሰበሰብንን ያለንበት ሁኔታ ነው ያሉ ማለት ነው። እንደጀመርን አካባቢ የሰው መጨናነቅ ነበር። ያው እኛም በደንብ ዝግጅት አላደረግን። ከዛ በኋላ ግን የሰውን እንትን እያየን የሰውን ፍላጎት እና ከአንዳንድ ከነዋሪዎችም መረጃዎችን እየሰበሰብን አስተያየቶችን እየወሰድን ማሻሻያዎች አድርገናል ማለት ማሻሻያ የሆነው ምንድነው? በጣም የቀበሌ የሚበዛባቸው ቤቶችን በቀጠና አድርገን ወንበር አዘጋጅተን በወንበሩ ተቀምጠው መስተንግዶ እንዲያደርጉ እያደረግን ያለ ነው። ከዛ ውጭ ያለ ቀጠናቸው መጠው እንግባ የሚሉ አሉ። እነሱን ደግሞ ከሰዓት በኋላ እንቀጥራቸዋለን። ከሰዓት አብዛኛው ነፃ ስለሚሆን ማለት፣ ሰዓት ላይ መስተንግዶ በጣም እንትን ሰው የለም። ከሰዓት በኋላ፣ ጠዋት ላይ ለመጨናነቅ የሚኖሩ ስለዚህ፣ በዚህ መንገድ ችግሮችን እየፈታ ነው።